ለምን ያስራሃል? ሃይማኖት እኮ ከችግር በላይ ነው። እግዚአብሔር እኮ ከትዳራችን በላይ ነው። እግዚአብሔር እኮ ከልጆቻችን በላይ ነው። ከተራበ ይልቅ የጠገበ ለመሰናከል ቀርቧል። ከጎደለው ይልቅ የሞላለት ለፈተና ቀርቧል። አንዳንዶች እግዚአብሔርን የችግር ቀን ወዳጅ ያረጉታል፣ በደስታ ቀን ጀርባ ይሰጡታል። ልጅ ስታገኙ ወዴት በረራችሁ? ቤታችሁ በትዳር ሲሞቅ ምን ነው የእግዚአብሔርን አገልግሎት አቀዘቀዛችሁ? እጆቻችንን ዘርግተን ዘርግተን እግዚአብሔር የሰጠን ቀን ደስታችንን ከሌሎች ጋር ያከበርን እግዚአብሔርን ግን የረሳን ስንቶች ነን። እየራባችሁ ትጸለያላችሁ፣ እየጠማችሁ ታመልካላችሁ። ብትጎሳቆሉም በእግዚአብሔር ክንድ ላይ ታርፋላችሁ። ቅድሚያውን ለወንድሞቻችሁ ትሰጣላችሁ ነው? ትከሻ ለትከሻ ሀብት ለማግኘት ትተናነቃላችሁ። እግዚአብሔር ይከብርበታል በዚህ ሥራ፣ ወይስ ጂ ፕላስ ምንትስ ያሰራኛል? የእግዚአብሔር በረከት ነው። የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው። ቁስሉ ሕማሙን፣ መከራውን የሚያስብ ልብ ያለው ሰው ይህን ዓለም መርገጥ ይችላል። የምንማርበት የትምህርታችን ርዕስ ሁላችንም የምናውቀው አጠር ለማድረግ እንዲመቸን አብርሃም በሚል ርዕስ እንማራለን። አርከ እግዚአብሔር የእግዚአብሔር ወዳጅ ተብሎ የተጠራ ነው አብርሃም። አብርሃም በሃይማኖት እግዚአብሔርን ፍጹም ነው ያመነው። ውጣ ሲለው ነው የወጣው። የምድሪቱን ከባቢ አየር፣ የሕዝቡንም ስነ ልቦና ሌላም ሌላም አልጠየቀውም። እግዚአብሔርን ዝንብል ብሎ የተከተለው እንዴት ያለ አስደናቂ እምነት ነው ወገኖቼ! እግዚአብሔርን እንደዚህ እናምነዋለን፣ እግዚአብሔርን እንደዚህ እንከተለዋለን። ከእኛ ሐሳብ በላይ የእግዚአብሔር ሐሳብ ይገዛናል። እሱ ስለ እኔ ያስባልና እግዚአብሔር ለእኔ ያለው ሐሳብ የሰላም ሐሳብ ነውና እግዚአብሔርን ዝም ብዬ እከተለዋለሁ እንላለን። አብርሃም አስደናቂ አባት ነው። ውጣ ሲለው ወጣ፣ ሂድ ሲለው ሄደ፣ ሲያዘው ተሰማራ። ማመን ማለት ይሄ ነው። አንደኛ አብርሃም እግዚአብሔርን ሲያምነው ወገኖቼ ገና ሕይወቱ የጀመረው በችግርና በመከራ ነው። ከአንድም ሦስት ጊዜ ድንኳኑን እየነቀለ እየተከለ አብርሃም ተንከራቷል። ወገኖቼ የእግዚአብሔር መሆናችን ለስጋዊ ብልጽግና ዋስትና እንዲሆነን አይደለም እግዚአብሔርን የምንከተለው። እግዚአብሔር ብናገኝም ብናጣም አምላካችን ነው። ቢኖረንም ባይኖረንም አባታችን ነው። ቢደላንም ቢከፋንም አምላካችን ነው። ቢመቸንም ብንጎሳቆልም የምናመልከው ነው። እግዚአብሔር ወደ ኪስ በሚገባና ከኪስ በሚወጣ ነገር አይመዘንም። ወገኖቼ እግዚአብሔር በስጋዊ በደማዊ ምቾትና ፈቃድ የምንከተለው አምላክ አደለም። ለዚህ ነው አብርሃም እየተሰደደም ያመልከዋል፣ ደህይቶም አምላኬ ይለዋል፣ እየራበውም ይታዘዘዋል። ወገኖቼ ስትራቡ፣ ስትጠሙ፣ ስትከፉ፣ ስታዝኑ እግዚአብሔር አምላኬ ነው ካላችሁ እንደ አብርሃም መኖር ጀምራችኋል ማለት ነው። አንዳንዶች እግዚአብሔርን የችግር ቀን ወዳጅ ያረጉታል። በደስታ ቀን ጀርባ ይሰጡታል። እዚህ የመጣችሁት ቢጎልባችሁም ቢሞላላችሁም አምላኬ ነው ልትሉትን የመጣችሁት፣ የምትጠይቁት ነገር ከሌለ የእግዚአብሔርን ስም ትጠሩት አላችሁ። አብርሃም በድህነት እየተንከራተተም ሦስት ነገር ያደርግ ነበር ምዕመና። አንደኛ ስመ እግዚአብሔር ይጠራል፣ ሁለተኛ መሥዋዕት ይሰዋል፣ ሦስተኛ ደሃ ያስሳል። ራሱ እኮ ደሃ ነው፣ ግን ሌሎች ድሆችን ይሰበስባል። ራሱ እኮ ረሃብተኛ ነው፣ ሌሎች የተራቡትን ግን ያካፍላል። እዩ! እየራባችሁ ትጸለያላችሁ፣ እየጠማችሁ ታመልካላችሁ። ብትጎሳቆሉም፣ በእግዚአብሔር ክንድ ላይ ታርፋላችሁ። መኖሪያዬ የዘላለም አምላክ ነው ትላላችሁ። ወገኖቼ፣ ዝናብ የሚያበቅለው፣ ፀሐይ የሚያበስለው የእኔ ንብረት ሁሉ የእግዚአብሔር ነው ትላላችሁ። እዩት፣ ድንኳኑን እየነቀለ እየተከለ እየተንከራተተም ስም እግዚአብሔርን በመጥራት ነው የኖረው። ወገኖቼ ክርስትናን ችግር አይለውጠውም፣ መንፈሳዊ ሕይወትን ማጣት አያሳጣውም። ክርስትና ከችግር በላይ ነው፣ መንፈሳዊነት ከማጣት በላይ ነው። ለዚህ ነው ሁሉንም ተመልከቷቸው፣ ምንም ሳይኖራቸው ነው እግዚአብሔርን የተከተሉት። ተደራድረውት አደለም የሚያመልኩት የእንካ በንካ ጨዋታ አይደለም። ከእግዚአብሔር ጋር የሚጫወቱት ቢሰጣቸውም ቢነሳቸውም በማምለካቸው ነው ጻድቃንና ቅዱሳን የተባሉት። ወገኖቼ አንድ እውነት እንነጋገር። በመቆራመድም ውስጥ እንሆን፣ በመንከራተትም ውስጥ እንሆን፣ ደስ በማያሰኙ ዘመናትና ወራት ውስጥም እንሆን፣ ስራ በማጣት ውስጥም እንሆን፣ ባል በማጣት ውስጥም እንሆን፣ ብዙ ጊዜ ስኬት በማጣት ውስጥም እንሆን የኔ የምንለው ነገር ባለመኖር ውስጥም እንሆን፣ እግዚአብሔር ግን አምላካችን ነው። እግዚአብሔር ግን የምንከተለው ነው። እግዚአብሔር ግን የምናመልከው ነው። እግዚአብሔር ግን የምንወደው ነው። እግዚአብሔር ግን የዘላለም አምላካችን ነው። እግዚአብሔር ግን የዘላለም መኖሪያችን ነው። እስራኤልን ላስታውሳችሁ። ሙሴ ሊሞት አካባቢ እስራኤልን የመረቃቸው አስደናቂ ምርቃት አለች። እስራኤልን ሊሞት ሲል መርቃቸው ሙሴ ምን አላቸው? እስራኤል ሆይ ስማ፣ መኖሪያህ የዘላለም አምላክ ነው አላቸው። እንደውም ምን አላቸው? የዘላለም ክንዶች ከበታችሁ አሉ ያቅፍሃል አላቸው። ምእመናን፣ ምድር ብትገለባበት ደግሞም ብትነዋወጥ፣ ምድር ምንም ነገር እንኳን መስጠት ባትችል፣ በረሃ እንኳን ቢሆን የምንዘራበት እርሻ፣ የምንለውጠበት ንግድ፣ የምናሰማራበት መሰማሪያ ባይኖረንም እንኳ ወገኖቼ እንዳትረሱ መኖሪያችን አካውንታችን አይደለም። መኖሪያችን ቢዝነሳችን አይደለም። መኖሪያችን ሽቀላችን አይደለም። መኖሪያችን ክንዳችን አይደለም። መኖሪያችን ደም ግባታችን አይደለም። መኖሪያችን የዘላለም ክንዶች ናቸው። መኖሪያችን አምላካችን ነው። እርሾች መብልን ባይሰጡ፣ ከብቶች በቃጥ ውስጥ ባይገኙ፣ ከወይን ሐረግ ፍሬ ባይገኝ እኔ ግን በአምላኬ በእግዚአብሔር ደስ ይለኛል፣ እንዳለውን ዕንባቆም፣ ክርስቲያን የሆነው በምንም ነገር ውስጥ እግዚአብሔርን እያመለክነው እንድንኖር ነው። ምእመናን አብርሃም የሚያስተምረን ይህንን ነው። አንድ ሁለተኛ አብርሃም እንደተቸገረ፣ አብርሃም እንደተሰደደ፣ አብርሃም እንደተንከራተተ የቀረ እንዳይመስላችሁ። መጀመሪያ ችግርን የገጠመው ችግር ለዘላለም የሚቀጥል እንዳይመስላችሁ። መከራ እስከ ፍጻሜው የሚሻገር እንዳይመስላችሁ ወገኖቼ እግዚአብሔር መጣ። ምን አደረገ? በሶስቱ ስም እግዚአብሔርን እየጠራ መስዋዕት እየሰዋ ድሃ እያሰሰ ለእግዚአብሔር በሕይወቱ ስለመሰከረ ፈንታ እግዚአብሔር በሦስት በረከቶች ባረከው ይላል መጽሐፍ ቅዱስ። በምን በምን? እግዚአብሔር በከብት መንጋ ባረከው፣ አንድ። እግዚአብሔር በብር ባረከው፣ ሁለት። እግዚአብሔር በወርቅ ባረከው ወገኖች፣ የታገሰ ፍሬውን መብላቱ አይቀርም። ምን ያስተምረናል? በመከራ ታገሱ፣ በተስፋ ደስ ሲበላችሁ፣ በጸሎት ጽኑ አታቋርጡ። ሲመሽመጣ መጣ እግዚአብሔር በበረከት ጎበኘው፣ በባለጠግነት ሞላው። ብር በእግዚአብሔር ቃል ይመሰላል። የእግዚአብሔር ቃል እንደ ንጹሕ ብር ነው ይላል። ወርቁ ለጽድቅና ለቅድስና መቅረቡን ነው የሚያመለክተው። በምድራዊም በረከት ባረከው። ሀብቱ ከሎጥ እረኞች ጋር መሰማሪያ እስኪያጣ ድረስ በጣም በዛ። ወገኖቼ፣ ምእመናን እግዚአብሔር ይመጣል ይህን ለማለት ብቻ አይደለም የምንለው። የታገሰ ያገኘዋል፣ የጠበቀ ሳያገኘው አይቀርም። ግን በጣም የሚያስደንቃችሁ በድህነት የተከተለው አብርሃም በባለጠግነት ጊዜ እግዚአብሔርን የረሳው እንዳይመስላችሁ። በድህነትም በባለጠግነትም በማግኘትም በማጣትም በመሙላትም በመጉደልም አብርሃም ያው ነው፣ አልተቀየረበትም። ምእመናን፣ እግዚአብሔር በበረከት ሲጎበኛችሁ ጸሎታችሁን አትቀንሱ ባካችሁ፣ ደጅ ጥናታችሁን አትቀይሩ ባካችሁ። ምናልባት ለምነ ነው ለምነ ነው ለምነ ነው ሲሰጠን እንደተወደደች ተወደደች። ቅድስት ሐና የማስጠበቂያ ጸሎታችሁን አድርጉ። ታምረ ማርያም ስለ ቅድስት ሐና ሲተርክልን የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ስለ ልጇ ስለ እመቤታችን ትጸልይ ነበር። ልጆች ከሰጠህም ጸሎት ይቀጥላል። ባለጠግነት ከሰጠህም መንበርከክ ይቀጥላል። በሀብት ከባረከህም መገዛት ይቀጥላል። አብርሃም እንዴት አድርጎ ባለ ጠግነቱን እንደ ተቆጣጠረ ተመልከቱት በጣም ይደንቃል እግዚአብሔርን አልተለወጠበትም ስንቶች ተለውጠንበት ይሆን አዎ እጆቻችንን ዘርግተን ዘርግተን እግዚአብሔር የሰጠን ቀን ደስታችንን ከሌሎች ጋር ያከበርን እግዚአብሔርን ግን የረሳን ስንቶችነን ለመመረቅ ናፍቀን እግዚአብሔር ውጤትን ሲያሳካልን በጭፈራና በዳንሶች በፓርቲዎች ያከበርን ስንቶች ነን ስለት ስለተስለን ስለት እንደደረሰልን ስለታችንን የረሳን ስንቶች ነን። የእግዚአብሔር ቃል እንዲህ ይላል፣ ምዕመናን፣ በጠገብክ ጊዜ ያልከተምካቸውን ከተሞች፣ ያልማስካቸውን ጉድጓዶች፣ ያልተከልካቸውን ወይኖች ባገኘህ ጊዜ በበላና በጠገብክ ጊዜ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ ይላል። ምዕመናን፣ ከተራበ ይልቅ የጠገበ ለመሰናከል ቀርቧል። ከጎደለው ይልቅ የሞላለት ለፈተና ቀርቧል። ስትጠግቡ ፍሩ፣ ሲሳካላችሁ ፍሩ፣ ሲሞላላችሁ ተጠራጠሩ። የበለጠ ወደ እግዚአብሔር ቅረቡ። አብርሃም እንደዚህ ነው ያደረገው። ሲባረክ ምን እንዳደረገ ታውቃላችሁ? አስቀድሞ ስለት ወደ ተሳለበት አስቀድሞ ቃል ኪዳን ወደ ገባለት ወደ እግዚአብሔር እየቸኮለ ሄደ ይላል። ልጅ ስታገኙ ወዴት በረራችሁ? ሥራ ሲሳካላችሁ ምን ነው ጀርባ ሰጣችሁት? ቤታችሁ በትዳር ሲሞቅ ምን ነው የእግዚአብሔርን አገልግሎት አቀዘቀዛችሁ? ስንቶች አፋችን ኮቸችላ እስኪመስል በጸሎት እንዳልተጋን ሲሞላልን ምን ነው ጣፋጭ ስሙን መጥራት ረሳ? የጥንት ፍቅራችንን የልጅነት ደፋ ቀና ማለታችንን የልጅነት የተቆላተፈ ጸሎታችንን ምን ነው ረሳን ነካ ብቻ አድርገን የምንወጣ ሆነን አብርሃም ግን እንደዚህ አልነበረም አልተለወጠበትም እየቸኮለ ሄደ እየፈጠነ ሄደ ሲራብም ሲጠግብም ሲጎልም ሲሞላም ሲያገኝም ሲያጣም ሲባረክም ሲደኸይም ያው ነው የእግዚአብሔር ቃል እንዲህ ይላል እንዴት ተለወጥሽብኝ ይላል ስንቶቻችን ተለውጠንበት ይሆን ጉባኤ ንቀናል አንዳንዶቻችን ሲነገር አንሰማም። ኩራታችን ምንም አልመስለን ብሏል። አብርሃም እጅግ የሚደንቀው ድህነትን ማስተናገድ መቻሉ ብቻ አይደለም፣ ባለጠግነትንም መቆጣጠር ችሏል። የአብርሃምና የሎጥ እረኞች በተጣሉ ጊዜ ምን እንደሆነ ታውቃላችሁ? እንዲህ አለው ሎጥ ወንድሙን እንዲህ አለው። ምን አለው? አንተ ቀኙን ብትወስድ እኔ ግራውን ወስዳለሁ፣ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ አለው አለ። ምርጫውን ፈቃዱን ለወንድሙ ሰጠዋ ምን አይነት ፍቅረ ቢጽ እንዳለው እስኪ ተመልከቱ። ቅድሚያውን ለወንድሞቻችሁ ትሰጣላችሁ ነው? ትከሻ ለትከሻ ሀብት ለማግኘት ትተናነቃላችሁ። ለሀብት ያለን የተጋነነ አምልኮ እስኪመስል ድረስ ይኸው ምድር የምትናጨው በሀብት ምክንያት አደለ። በውሃ ምክንያት ጦርነት፣ በመሬት ሽሚያ ጦርነት። ይኸው ደም የምንቃባው በዛ አደለም። አብርሃምን ከፍ አድርገን የምናደንቀው እኮ ለዚህ ነው። ምንም እንኳን ለም ሀገር ባትሆንም የአባቶቹ ምድር ስለሆነች ኬብሮንን መረጠ። ለእርሻ ግን የተመቸች አልነበረችም። እግዚአብሔር ካለበት እርሻም አይኑር መብልም አይኑር እግዚአብሔር ይኑር እንጂ ፍቅር ካለ ትጠግባለህ። መዋደድ ካለ መተናነቅ የለም። ሎጥን ግን ትንሽ ነካርገ ነው እንለፍ። ውሃ አለ ለም ነው ሳር አለው ለከብቶቼ ይመቻል አለና እጅግ ውብ የሆነችውን የሰዶም ምድር መረጠ። እህቴ ሆይ ምንድ ነው የምታስቀድሚው? ሃይማኖት አለው ምግባር አለው ወደ ሰማይ ያደርሰኛል ከጽድቅ ጋር ያገናኘኛል ለቁርባን ያበቃኛል። ምርጫ ምንድን ነው? ሽቀላ አለው ኦቴ አለው ምንድ ነው ያንተ ምርጫ? እግዚአብሔር ይከብርበታል በዚህ ስራ? ወይስ ጂ ፕላስ ምንትስ ያሰራኛል? ጥያቄ ምንድን ነው? የእግዚአብሔር በረከት ነው የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው? ሎጥን ተመልከቱት ሳራ አለ፣ ለምለም ነው፣ ውሃ ገብ ነው። በቃ ፈተና ሆነበት። ትዳርሽ ፈተና እንዳይሆንብሽ። ሳራ አለ፣ ለምለምነው ነው። ምንድን ነው አይደለም? እግዚአብሔርን ይፈራል ወይ መከራ እየበላ እንዳትኖር። የምታስቀድመው ፕራዮሪቲ ሊስት የመጀመሪያው ረድፍ እግዚአብሔር ነው ወይ? አብርሃምን ተመልከቱ። ሰጠው። ይሄ ብቻ የሚደንቃችሁ የአብርሃም መቀመጫ ሁል ጊዜ ትደንቀኛለች። አብርሃም ሁልጊዜ። ጊዜ ከዚያች ድንኳኑ እየወጣ በመምሬ አድባር ዛፍ ስር ቁጭ ብቻ ነበር የሚለው። ድንኳኑ ጉድለት አለባት። ምን አይነት እግዚአብሔር ገና ቃል ኪዳን ገብቶለታል ምን ብሎ እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህን አበዛዋለሁ ቢለውም ልጅ ሳያገኝ ዘር ሳያፈራ ምድር ላይ ሰው ሳይተካ 99 ዓመት ሆነው ጃጀ፣ ሸመገለ፣ ትኩስነቱ አለፈ። ሚስቱ ሳራ ልምላሜዋ ጠወለገ። በቃ በቃ፣ ድንኳኗ ልጅ የላትም፣ ቃል ኪዳኗ ዘግይቷል። በጣም ይደንቃቸዋል። ድንኳኑ ግን አልያዘውም፣ ችግሩ ግን አላሰረውም። ከድንኳኑ እየወጣ በመምሪያ አድባር ዛፍ ስር ይቀመጥ ነበረ። ችግር ለምን ያስራል? ሃይማኖት እኮ ከችግር በላይ ነው። እግዚአብሔር እኮ ከድንኳናችን በላይ ነው። እግዚአብሔር እኮ ከትዳራችን በላይ ነው። እግዚአብሔር እኮ ከልጆቻችን በላይ ነው። እንዴ፣ ምንድን ያሰረ እንዳትወጣ? እግዚአብሔር እኮ ከንግዳችን በላይ ነው። እግዚአብሔር ከመሶባችን በላይ ነው። እግዚአብሔር ከቤተሰባችንም በላይ ነው። ድንኳኑ አላሰረውም። ወጣ። ውጣ፣ ውጡ፣ ከታሰራችሁበት ነገር ውጡ፣ እንዳምልኮ ከተጣበቃችሁበት ኑሮ ጭምር ውጡ። አንገታችሁን ከቀበራችሁ፣ ውስጣችሁን ካደከማችሁ ከዚች ዓለም ድንኳን ውጡና በመምሬ አድባር ዛፍ ስር በምትመሰለው በመስቀሉ ስር ረፉ። አዎ በቁስሎቹ ስር ረፉ። አንድ ሊቅ ይህንን ሲተረጉም አብርሃም በመምሬ አድባር ዛፍ ስር የሚቀመጠው በቀትር ያውን በስድስት ሰዓት ነበር። ለምን? ያንን የቀራኒው መስቀል እያየ ነበር። በልቡ ተክሎ በህሊናው አሰላስሎ የሚኖረው የጌታችንን ቁስሎች ነበር። ክርስቲያን ሆይ ከሀሳቦች ሁሉ በላይ የጌታችን ቁስሎች በልባችን ካተምነው፣ በየዋህነት የእግዚአብሔር ቃል በልባችን ከተከልነው፣ ሞተ ወልደ እግዚአብሔር ግፋ፣ ሰማዕታትን እያሰብን በተዘክሮት እግዚአብሔር ከኖርን፣ ድንኳኑን እናሸንፈዋለን። ይሄ ሐሳብ አላችሁ። ሁሉንም ተመልከቷቸው። መስቀሉ ስር ነው ያዕቆብን ታስታውሳላችሁ። ሊሞት ሲል በአልጋው ዘንግ ስር ሰገደ ይላል መጽሐፍ ቅዱስ። ዕብራውያን ምዕራፍ 11ን ተመልከቱት። ዝም ብሎ የሰገደ ይመስላል፣ አይደለም። ቀራንዮውን እያሰበ ነው። ሀሳባችን ምንድን ነው? ነቢዩ እንዳለው ጌታ ሆይ ይሄ ምንድን ነው ብዬ ጠየቅኩት አለ። በወገኖቼ ቤት የቆሰልኩት ቁስል ነው አለ። ቁስሉ፣ ህማሙ፣ መከራውን የሚያስብ ልብ ያለው ሰው ይሄን ዓለም መርገጥ ይችላል። ከድንኳኑ ማምለጥ ይችላል። በዓለም ወጥመድ ከመያዝ ይድናል። የአይን አምሮት የልብ ምኞት አይገዛውም። ይወጣል። በመምሪ አድባር ዛፍ ስር ይተከላል። ሁል ጊዜ የት ነው መገኛ? ግሮሰሪው አይበቃህም፣ ኳስ ሜዳው አይበቃህም፣ ቻናሉ አይበቃህም፣ ወሬው አይበቃህም። አላሳረፈንም። አንጎበሩ አሳመመን። ረፍታጣ ከመስቀሉ በላይ ማረፊያ የት አለን? አውግስጢኖስ ሊቁ እንዳለው ነፍሳችን ካንተ በቀር ማረፊያ የላትም እንዳለው፣ ዓለም በእርሱ ካላረፈች በቀር በማን ታርፋለች? መስቀሉ ስር በመምሪያ አድባር ዛፍ ስር ያርፍ ነበር። ምን ማለት ነው? ማንም ሁኑ ማን ዘውትር እግዚአብሔርን በፊታችሁ አድርጉ። ምን ማለት ነው? የአባ እንጦንስ ምክር ነው የእኔ አይደለም። ምንም ስሩ፣ ምን በመጽሐፍ ቅዱስ ላይ እንዳለው ስሩ፣ የትም ኑሩ፣ የት ይሄንን ቤት አትልቀቁት። አራተኛና የመጨረሻው፣ ሳልመለከትማ አላልፈው። የመጨረሻ እንኳን አይደለም ይበቃኛል ብዬ ነው። አብርሃምን እንዲህ አድንቀ ነው። ሳራን ግን ሳንመለከታት ብናፍ ግፍ ነው። እሷንም ደግሞ ከፍ አድርገን ነው የምናደንቃት ወገኖቼ። እስኪ አድንቋ። ረጅም ጉዞ ሲጓዝ ከወገኖቹ ቤት ሲወጣ የት ነው የምታንከራትተኛ አላለችውም። አብራው ተንከራታለች። ቃል ኪዳኑ የዘገየ ቢመስልም ባሏን ሽሙጥ እየተናገረች በነገር እየነቋቆረች አሽሙር እያወራች አይ ያንተ ቃልኪዳን የታለ እያለች መች ባሏን ጎነተለችው። ታግሳ እኮ ነው የጠበቀችው። ትንሽ ብትፈተን እንኳን ወደ እግዚአብሔር ለመመለስ አላረፈደችም። ምን አይነት ናት ውብ ሳራ! መንፈሳዊነቷን እጅግ የሚደንቃችሁ አቤሜሌክ የሚባል ንጉሥ አያትና በጣም ወደዳትና ባለመዋሎቹ ደንገ ደንገጥሮ መተው ሳራ ሆይ ንጉሱ እኮ በትሽን ወዶታል። ግርል ሳራ እንደሚተርክልን አጊጪ፣ ሙቂ፣ ድመቂ፣ ተኳይ አሏት ይላል። ወስዷት አልነበር አታስታውሱ። ኦሪት ዘፍጥረት ምዕራፍ ያ ላይ በጣም የሚደንቃችሁ ቃል ግን አሁን የምተርክላችሁ ነው። ተኳይ ባሏት ፈንታ አለቀሰች። አጊጪ ባሏት ፈንታ ልብሷን ተረተረች። ሙቂ ባሏት ፈንታ አመድ ነሰነሰች። ቤተ መንግስት የገባችው ሴት የአብርሃምን ድንኳን መረጠች። ከንጉሱ ይልቅ ጆጁ ሽማግሌው ባሏ ፍቅሯ ጋር ታሰረች። ምን አይነት አስደናቂ እናት ነች! እናንት ሚስቶች ሆይ፣ እናንት የነገ ሚስቶች ሆይ፣ ደግሞስ ድሃ ይዞ ሲመጣ ምን እዚህ ታንጋ ትትብኛለ ትለው መሰላችሁ? በድንኳኗ ውስጥ እሷም አብራ ተፍ ተፍ እያለች ታገለግላለች። አቤት እንዴት ያለች የተባረከች ድንኳን ነች። አንድ ቀን ብቻ ተቆጥታለች። መቼ እንደሆነ ታውቃላችሁ? አጋር ከአብርሃም በወለደች ጊዜ አቃለለቻ፣ ባለመውለዷን ናቀቻት። ያን ጊዜ ብቻ ነው ሳራ የተቆጣችው። ይሄም እውነትና ተገቢ ስለሆነ ነው። እግዚአብሔርም እንኳን ተቆጥቷል። እዩ አብርሃም ዝሙት ፈልጎ አይደለም የሄደው ሳራ ቤተ መንግሥት ገብታ ልቧ ያለው ባሏ ጋር ነው። አቤት ዲት ያለ ድንቅ ጽናት ነው። አብርሃም ዝሙት ፈልጎ አለመሄዱን በምን እንደምታውቁት ታውቃላችሁ። አስወጣ ስትለው ሴት ለምዶ ልጅ ወልዶ ለማባረር ያልሰቀቀው ዝሙት ወዶ አይደለም። ሂድ ስትለው ሄደ እንደ ውሻ ታዘዘ። ና ስትለው መጣ። በቃ ባሪያ ሆኖ እናንተ ሚስቶች ሆይ ከባሎቻችሁ ጋር ታገለግላላችሁ። ባሎቻችሁን ሸክም ትሆኑባችኋላችሁ፣ ወይስ ድጋፍ ትሰጧችኋላችሁ? ድንኳኒቱ ለሕያው እግዚአብሔር ታገለግላለች። ባል ሌላ ሚስት ሌላ ትሆናለች። ሁለቱም ጻድቃን ነበሩ ይላል። ሁለታችሁም ጽድቅ አለ። እሷ ጸበል ቤት እሱ ቢራ ቤት ነው። እሷ መቅደስ ውስጥ እሱ ናይት ክለብ ላይ ነው። ሁለቱም ሁለቱም እንዴት ትደንቃለች። አብርሃም ይቆየል